አዲስ የተሰማ ወሬ ወይም ደግሞ ሰበር መረጃ የነባቢና የነጽናት መረጃ ምናለ የሁለት ቀን ለምን ጠፉ? ምን ገጠማቸው? ምን ላይ ናቸው? ብላችሁ እንደኛም የተጨነቃችሁ ያው፣ መጠየቅም ደግሞ የጠይቃችሁ ወይም ደግሞ የምትጠይቁት ሰው ያጣችሁ ማለት ነው። እኛ ሲያው ስናጣ እንደውላለን። ሳይመጡ ሲቀሩ ወደ ነሱ ወይም ደግሞ ካላነሱ ወደ ቢሮዋቹ ደውለን ያለው ነገር እናጠራን። ሰው ነገር ጥሎብናል፣ ያስጨንቆናል። አሁን በተለይ ደግሞ ያስጨንቀኛል። በተለይ ደግሞ እንደዚህ በጉጉት ሲጠበቁ የነበሩ ፕሮግራሞች ትንሽ በቀናቸው በሰዓታቸው በጊዜያቸው ሲቋረጥ ምን ሆኗል ብሎ የእውነት ወዳጅ የሆነ ይደውላል፣ ያስተውላል፣ መረጃ ማስረጃ ያፈላልጋል ማለት ነው። ዋናው ጤና መሆናቸው ነው የሚለው ነገር እናምናለን። ሰ ዛሬ ይመጣሉ ብለን ጠብቀን ነበረ ማ ትናንትና። አዎ፣ ግን አልመጡም። ለምን ስንል እኛም እንደተለመደው ያው ደውለን ነበረ ቀጥታ እነሱ በናገኝም፣ ግን ወዳጆቻቸውን አግኝተን ነበረ። እና ያው ደህና ናቸው፣ በቴክኒክ ጉዳይ ነው እንጂ አንዳንድ ደግሞ መረጃዎች አሉ ስለ እርግዝናም የሚል ወሬ ሰምደን ነበረ። እርግዝና ውሺ ይደርሳል፣ ችግር የለም ዋና እነሱ ጤና የሆኑ የሚለው ነበር። እና እርግዝናውን አብረን የምናይ ይሆናል። አርግዘውን ማነው ያረገዘው፣ ማነው ያስረገዘው፣ መቼ፣ እንዴት የሚለውን አብረን የምናይሆናል ይሆናል። ነገር ግን ከዛ ሁሉም ሰላማቸው መሆኑን ሰምተናል። እንግዲህ የነጽናትና የነባቢ ጉዳይ እጅግ በጣም አሳሳቢ ጉዳይ ሆኗል። ስንት የሚያሳስብ ጉዳይ ያለ አንቺ የእነሱን ማናስብ ያለሽ የሚልም አይጠፋም። እርግጥ ነው አዎ፣ ማናስብ ያለኝ እኔ ያው የእውነት ስለምከተላቸው የእውነትም ደስታቸው ያስደስተኛል፣ ሀዘናቸውም ያሳዝነኛል፣ ሲከፋቸውም ይከፋኛል። በቃ የወደዳቸውን ነገር እንደዛ ነው። አንዳንድ ደግሞ የምንወስድበት የምንማርበትም ነገር አለ። ብቻ ድራማው ብቻ አይቶ ማለፍ ሳይሆን አንድን ነገር ስናይ ይሁን ነገር መቅሰም መውሰድ አለብን። ብቻ ይሄንን ብቻ አይቶ ማለፍ ከሆነ ትርጉም የለውም ማለት ነው። ስለዚህ የሚያስተምረንን እንወስዳለን፣ የማያስተምረን ደግሞ እዛው ትተነው እንወጣለን ማለት ነው። ስለዚህ የዛ ነው የሚያስጨንቀን እና አሁን ከነዚህ ሰዎች ምን ተማርሽ፣ ምንድነው ተረዳሽ ካላችሁ፣ እውነት ለመናገር ብዙ ነገር ተምሬያለሁኝ። የሆነ መታገስ ዋጋ አለው የሚለውን በነ ጽናት ቤት አይቻለሁ በጽናትና እንዲሁም ደግሞ በጋሽ ግርማን አይቻያለሁ። አንዳንድ ደግሞ የሰውን ጉድጓድ የሚቆፍሩ ራሳቸውን እንደሚገቡበት ብራሄል አይቻለሁ። የሰው ክፋት መጥፎ ነገር የምታስቡ የጊዜው ይመስላሉ ይመስላችኋል እንጂ ያው ከኋላ ይዟችሁ ወደ ጉድጓድ እንደሚገባም ይኸው አይን ባይን የራሄልን አይተናል። መቼም ተንኮለኛችና እስር ቤትም እያለች እጇ ረዥም ነው። የጋሽ ግርማን ማጥቃት ትፈልጋለች። እዛ ደግሞ ሁሉም ደግሞ እሷ ፍላጎቷን ያን ድርጅት በእጇን ለማስገባት ነበረ። ያን ሲያመልጣት ደግሞ እንግዲህ ልትነቅል ነው ባቢን በሆነ ባልሆነው መንገድ በእጇን አስገብታ ያን ድርጅት የራሳቸው እንዲሆን ወይም ደግሞ የራሷ እንዲሆን ፈልጋ ነበረ። ነገር ግን ያሰበችውን አልተሳካም። አንዳንዴ ሰውን ያስባል። በተለይ ደግሞ ተንኮለኞች የራሳቸው አልሆኑ ነገር በጉልበትም ይሁን በብርም ብቻ ኤኒቲንግ በሆነ ነገር አሰራተው የራሳቸው ማድረግ ይፈልጋሉ። ያው ጊዜ ጉዳይ ነው እንጂ እንደዚህ ዘብጥ እያወረዳቸውን አይቀርም ማለት ነው። ስለዚህ ምላች ፈልጌ ነው። በጠቅሉ ምን ተማረች ካላችሁኝ ብዙ ነገር ተምሬያለሁ ማለት ነው ያው ማግኘት እንዳለ ሆኖ ማጣትም፣ እንዳለ ማጣትም ደግሞ እንዳለ ሆኖ ማግኘትም እንዳለ። በነግርማ ያው ቤት ተምር ያለው እንግዲህ መጀመሪያ የነበረው ሲያጣ አይታችኋል፣ እንዴት እንደሆነ የጋሽ የእንድሙ ደግሞ የባቢን አባት አያችሁ፣ በትንሽ ማገኘው እዛውም ደግሞ በሰው ነገር በላቡ ሳይሆን በሰውን አጭበርብሮ በዛም ይሁን በዚህ አንድ ቀን ያለፋበት ያልደከመበትን ድርጅት በእጁ አስገብቶ ነበረ። ነገር ግን የጊዜ ጉዳይ ነው፣ የትንሽ ጊዜ እንደምታዩት፣ ያው ብዙ ነገር ተደስቶበታል። የሰው እንደሆነ እያወቀ ተው መለስ ሲባል አይኑ እያየ መመለስ አልፈልግም እኔ ይህንን ንብረት እንዴት ብሎ በእግሩ እንደገባ እኔ አላስወጣውም፣ ያለሁበት ችግር አይቶ ነው ያመጣ ብሏል። ስለዚህ የእሱ እንዳልሆነ እያወቀ ሽምጥጥ አድርጎ ከግቷል። የጊዜውም ቢሆን ተደስቷል። በዛን ብር ጨፍሯል፣ ጠጥተዋል፣ ያው ብዙ ነገር አድርጓል። አያችሁ የሰው ሀቅ ስለሆነ በአጭር ቀርቷል። ይህ ሰው ደክሞ ለፍቶ ያመጣው ነገር አይደለም። የሰው ላብ ነበረ በጊዜው መመጻደቅ እንዳለን ቢኖር እንደዚሁም ደግሞ ብዙ ነገር አድርጓል። ይህ የጊዜያዊ ደስታ ነው። መጨረሻ ደግሞ ምን እንደሆነ አይታችሁታል። ስለዚህ እንደዚህ አይነት ነገሮችን ባለንም አለመኩራራት፣ ባለን ነገር አመስግነን መኖር አንዳንዴ ስናጣም ደግሞ የምናገኝ አይመስለምና ማግኘት እንዳለ በጋሽ ግርማ ቤት ሰምቻለሁ ወይም ደግሞ አይቻለሁ። ብዙ ነገር እውነት ለመናገር ተምሬያለሁ። ታገሰው ካሉበት ከዛ ችግራቸው ችግር ብቻ መች በቃቸው? ህመሙን የሰውዬው ህመም የሁሉም አንድ ልጅ ብቻ የሁሉም ፈተና አሳልፋ ዛሬ የዚ በቅቷል። አሁን ያሉበት ከመጀመሪያው ይሻላል። የጋሽ ግርማ የግል ጉዳዩ ቢያስጨንቀውም ይህ አዲስ የተቀጠረው የቢሮ ሰውዬ ወይም ደግሞ ልጁ በተዘዋዋሪ ልጁ ነው ይመስለኝ። እንግዲህ ዛሬ በተለቀቀ ልጁ እንደሆነ እናውቃለን። ብቻ በሆነ አጋጣሚ ማወቃችንን አይቀርም ማለት ነው። በአሁኑ ሰዓት እሱ እሱ ያጭናንቀው እንጂ ሌላ ጋሽ ግርማ በጣም ኖርማል ሰላም ነው። ከነበረበትም ተሽሏል። አሁን ክራንቾ ራሱ መያዝ ትቷል። ከትላንት ወደ አይታችሁታል አይደል እንዴት እነ ሮቤል ሰፈር እንደሄደ እንዴት እንደተቀሳቀሰ፣ እንደው የዛሬ አድርገውና የሆነ ጊዜ ታስታውሳላችሁ። እኔ ምንም የማረባ ሰው ነኝ፣ የአንቺ ስቃይ ነው ተቀመጥኩ፣ እንደው ቢወስደኝ ምን አለ ፈጣሪ ብያለ ነበረ፣ እያማረረ ነበረ። ጽናትም ምን አለች? አባቴ ምንም አልከበድከኝም። እኔ አንተ በቃ ኩራቴነ፣ ምንም እንደዚህ ልትሆን ነው የምፈልገው። የሆነ ቀን ደግሞ ይሻልሃል ተስፋ ተቁረድ፣ ያለችው ያው ምርጥ ልጁን ከጎኑ ቆማ ሁሉንም ስቃይ ተቋቁማ በጣም የከፋ ነገር ሲመጣ የሱሳት ነግረው ብቻ እያለቀሰች ያው ይህን ቀን እንደሚያልፍ ታውቅ ነበረ። እና በሰብር በትዕግስት አሳልፋ የዚህ ደርሳለች። የታመሙ ባሏ ኪኒን ሲወስድ እኮ የሚበላው ያጣቀናል። ያን ቀን አይረሳም። ምግብ ላምጣለህ ብላ ኩሽና ገብታ የምታቀርብለት ነገር ያታለች። ስለዚህ ሰው አግኝቶም ያጣል ያገኘም ደግሞ ያገኘም ያጣል፣ ሊሆነ በቃ ይግላላበጣል ማለት ነው። ስለዚህ እዛ ድራማ ውስጥ ሁሉንም ነገር ነው ያስተምረውና የማያስተምረው ነገር የለም። መሬት ጠባይልም ከራሄል ጀምረን ከነ ጽናት ጀምረን ከነ ትዝታ ትዝታ ማየታችሁዳል ምን እንዳደረገች መጨረሻውም ይኸው ያው ወደ ማይቀረው ሄዳለች ማለት ነው። እሷም ደግሞ ያደረገችው ልክ እንደ ራሄል ተመሳሳይ ነበረ። ያው ራሄል የባቤን ያደረገችውን እያያችው ስለዚህ ያችኛውም ደግሞ ጋሽ ግርማን እንደዚህ ለማጥቃት ነበረ። ያው ባይሳካላትም የጊዜው ቢሳካላትም አጥቅተዋለች። ድርጅቱ ማስጠንቅ አያስነጥቀዋለች። ነገር ግን አሁን ተመልሷል ግን ብዙ ነገር ያው እነሱን አስከፍታለች። ስለዚህ ሁሉንም በትዕግስት ያው ሰው ሲያስከፉ የነበሩ የታሉ? ትዝታም አያቻት ወደማይቀረው ሄዳለች። ጽናትን ይሄን ናክል ስትበድላ ተኖረች። እንዲሁም ደግሞ በንብረቱን በጋሽ ግርማ እንዴት እንዳደረገችው አይተናል። ስለዚህ እንደዚህ ተንከሲ ሰዎች አሉ። ጭካኔ ጥግ ማለት ነው። የሰው የማያዝ ነው ልክ አሁኑ እንደ ራሄል ማለት ነው እንግዲህ፣ ራሄልም የባቢ ነገር ለመጠቅ ነበረ። እንግዲህ ይኸው ቀድማ ተነጠቀች ማለት ነው። አያችሁ፣ ቶሎ ቶሎ ነው መልስ የሚሰጣችሁ በአሁኑ ሰዓት ማለት ነው። ሶ ሰውን ነገር ዝም ብላችሁ አትከጅሉ ለማለት ያህል ነው። እስቲ ዛሬ ከሰዓት ከመጡ መጡ ነው፣ ካልመጡ ደግሞ ወይም ሰው እንልካለን ወይም በእግራችን እንሄዳለን። ምን ትላላችሁ? የዛሬ ይሆን ይመስላል። ሰላማችሁ ይብዛ። ቪዲዮ ላይ ካድርጉት።